አለይኩም ወረህመቱላሂ ወበረካቱ ድናይ የተከበራችሁ ወዚ ቤተሰብ ወይ ሰላም ብያለሁ። አህባቤ በያላችሁበት የአለም ዳርቻ ሰላማችሁ እዙትርት ይበልልኝ እያልኩ እንሻአላህ ዛሬም በክፍል አምስት መጥቻለሁ። ነብዩላሂ ኑህ አለይሂ ሰላም በክፍል እንደቀጠለ ነው ማለት ነው። ነብዩላሂ ኑህ አለይሂ ሰላም ወይም ኖሃ በታሪክ ውስጥ ከታወቁ ታላላቅ ነቢያትና መልእክተኞች መካከል አንዱ ሲሆኑ ትምህርታቸውና ውርሳቸው በዋነኝነት በእምነትና በትዕግስት ላይ ያተኩራል። አንደኛ፣ የአላህ ሱብሓነ ወተዓላ አንድነት ወይም ተውሂድ የኑህ ዓለይሂ ሰላም ዋነኛ ትምህርት የጣዖት አምልኮን በት በመተው አንድን ፈጣሪ ብቻ ማምለክ እንደሆነ ይናገራሉ። ለህዝባቸው ለፈጠራቸው እና ለሰጣቸው ጸጋዎች ሁሉ ብቸኛ የሆነውን አምላክ እንዳመልኩ ጥሪ አቅርበዋል። ሁለተኛ፣ ንስሐና ምሕረት። ህዝባቸው ከፈጸሙት ኃጢአት እንዲመለሱና የአምላክን ምሕረት እንዲለምኑ ያለማቋረጥ አስተምረዋል። አለመታዘዛቸው የሚያስከትለውን አስከፊ መዘዝ አስጠንቅቀዋል። ሶስት ትዕግስትና ጽናት ኑህ ዓለይህ ሰላም ለረጅም ጊዜ ወይም በቁርአን መሰረት 950 ዓመታት ህዝባቸውን ወደ ትክክለኛው መንገድ በመጥራት ታላቅ ትዕግስትና ጽናትን አሳይተዋል። ለስድብና ማሳለቂያ ምላሽ ሰጥተው የተልዕኳቸውን ፍጻሜ ጠብቀዋል። አራት እኩልነት ህዝባቸው መኳንንቱና ባለጸጎቹ ከዲሆችና ደካማ አማኞች በላይ እንደሆኑ በመናገር አማኞችን እንዳባረር በጠየቁት ጊዜ ኑህ ዓለይሂ ሰላም ከአምላክ ፊት ለሁሉም እኩል መሆናቸውንና ሀብት የአምልኮ መለኪያ አለመሆኑን በማስረዳት የሀብታሞችን ጥያቄ አልተቀበሉም። አምስት የአምላክ ትዕዛዝ መፈጸም ታላቁ የጥፋት ውሃ ከመምጣቱ በፊት የመርከብ ወይም ታቦት የመስራት ትእዛዝ ሲሰጣቸው የህዝቡን መሳለቂያ ችለው ትእዛዙን በትክክል ፈጽመዋል። ይህም ለአምላክ ትእዛዝ ፈጽሞ ታዛዥነት ምሳሌ ነው። ውርሳቸውና አስፈላጊነታቸው የሁለተኛው የሰው ልጅ ጅምር ከጥፋት ውሃ በኋላ ኑህ አለህ ሰላም ና በመርከቡ የነበሩት ሰዎችና እንስሳት በምድር ላይ አዲስ የህይወት ዘመን ጀመሩ። የሰው ዘር በሶስቱ ልጆቻቸው ሴም፣ ካም እና እያፌት አማካኝነት እንደገና እንደተስፋፋ ይታመናል። የአምላክ ቃልኪዳን ምልክት ከጥፋት ውሃ በኋላ አምላክ ዳግመኛ በውሃ ሰብአዊ ፍጥሩን እንደሚያጠፋ ቃል ኪዳን ገብቷል። ይህም ቀስተ ዳመና ምልክት ነው። የማስጠንቀቂያ ታሪክ። ታሪካቸው የአላህ ስብሃነ ወተዓላ መልእክተኞችን አለመቀበልና በኃጢያት መጽናት የሚያስከትለውን መዘዝ የሚያሳይ ትልቅ ማስጠንቀቂያ ነው። የጽናትና የተስፋ ምሳሌ። ኑህ አለይሂ ሰላም ለብዙ መቶ ዓመታት ተቃውሞና ችግር ደርሶባቸውም እንኳ በተልኳቸው ጸንተው በመቆየታቸው በአማኞች ዘንድ የጽናትና የማይናወጥ እምነት ምልክት ሆነው ይኖራሉ። የነብዩላሂ ኑህ አለይሂ ሰላም ታሪክ በተለያዩ ሃይማኖቶች፣ በእስልምና በክርስትናና በአይሁድ ውስጥ ከፍተኛ ቦታ ያለውና ጠቃሚ መንፈሳዊ ትምህርቶችን የያዘ ነው። ስለ ነብዩላሂ ኑህ ዓለይህ ሰላም ትምህርቶችና ውርስ ለመቀጠል የጥፋት ውሃው ከተጠናቀቀ በኋላ ባለው ጊዜ ላይ እና ውርሳቸው በሰው ልጆች ላይ በመጣው ውስጥ ላይ ተጨማሪ ማብራሪያ ይከተላል። ተጨማሪ ትምህርቶች እና መልእክቶች ከኑህ ታሪክ። የተፈጥሮ መልእክቶች እንደ ማስረጃ፣ ኑህ ዓለይህ ሰላም ለህዝባቸው የአላህን እድልን አንድነት ለማሳየት ሌሊትና ቀን ከዋክብት ጨረቃ እጽዋትና እንስሳት ሰማይና ምድርን የፈጠረ ብቸኛው አምላክ መኖሩን እንደ ማስረጃነት ይጠቅሱ ነበር ይህም ፍጥረትን መመልከት ወደ ፈጣሪ መምራት አንዱ መንገድ መሆኑን ያስተምራል የተግባር ከንቱነት ማስተማር ባለጸጎች ደካማ አማኞችን እንዲያባረር በጠየቁት ጊዜ ኑህ ዓለይሂ ሰላም የገንዘብና የስልጣን ባለቤትነት በአምላክ ዘንድ ዋጋ እንደሌለው በግልጽ አስረድተዋል። ዋጋ የሚሰጠው የልብ ንጽህናና እምነት መሆኑን አጽንተው አስተምረዋል። የመንግሥተ ሰማያት ሽልማት አማኞችን ከጣዖት አምልኮ እንዲርቁና እውነተኛውን አምላክ እንዲያመልኩ ሲያበረታቱ መታዘዝ የሚያመጣቸውን በረከቶች ይነግሯቸው ነበር። እነርሱም የተትረፈረፈ ዝናብ ወይም በረከት፣ የሀብትና የልጆች መጨመር ናቸው። በአዲስ ኪዳን ወይም ከጥፋት ውሃ በኋላ ያለው ውርስ ለሰው ዘር የተሰጠ አዲስ ሕግ ወይም የኑህ ሕጎች ከጠፋች ውሃ በኋላ አላህ ሱብሃነ ወተዓላ ለኑህ እና ለልጆቹ ሁለት ዋና ዋና ትዕዛዛትን ሰጥቷል። የእንስሳት ስጋ መብላት ተፈቅዶላቸዋል፣ ነገር ግን ደምን መመገብ በፍጹም ተከልክሏል። ሁለት የሰው ደም ማፍሰስ ወይም መግደል ወንጀል መሆኑን እና በሰው ልጅ የሚያስቀጣ እንደሆነ ታዟል። እነዚህ ህጎች የሰው ልጅ ህይወት ቅድስና ላይ ያተኩራል። በምድር በረከትና እርግማን መቀልበስ። አንዳንድ አይሁዳዊ ሊቃውንት እንደሚሉት የኑህ መምጣት በአዳም ጊዜ በምድር ላይ ከነበረው እርግማን ወይም በተለየ ከግብርና ጋር በተያያዘ እፎይታንና የተሻለ ምቾትን አምጥቷል። ለምሳሌ ማረሻን ማስተዋወቁ የማስጠንቀቂያ ዘላለማዊ ምሳሌ በእስላማዊ ሆነ በክርስትና የኑህ ታሪክ መጨረሻው ዘመን ከመድረሱ በፊት ሰዎችን ወደ እምነት የመመለስ ጥሪ ምን ያህል አስፈላጊ እንደሆነ የሚያሳይ ነው። ኑህ ዓለይሂ ሰላም የተባሉት ነቢይ በመሆናቸው ከታላላቅ አምስት ነብያት መካከል አንዱ እንደሆኑ ይታሰባል። በአጠቃላይ የነብዩላሂ ኑህ ዓለይሂ ሰላም ውርስ በዓለም ታሪክ ውስጥ የንጽህና የጥበብን የእኩልነትንና በተልእኮ ላይ የመጽናትንና እሴቶች ዘርቶ ያለፈ ታላቅ አሻራ ነው። በዘር ግንድ ወይም የሰው ልጅ ሁለተኛ አባትነት ውርሳቸው ነብዩላሂ ኑህ ዓለይሂ ሰላም ከጥፋት ውሃ በኋላ የመርከቡ ተሳፋሪዎች በሕይወት በምትተርፋቸው ምክንያት በመትረፋቸው ምክንያት አቡልበሸር አሰሳኒ ወይም ሁለተኛው የሰው ልጅ አባት በመባል ይታወቃል። የዛሬው የሰው ዘር በሙሉ የመጣው ከሶስቱ ልጆቻቸው ነው። አንደኛ ሴም ውርስ በአብዛኛዎቹ የመካከለኛው ምስራቅ ህዝቦች በተለይም የአረቦችና የእስራኤላውያን ነቢያት ኢብራሂም፣ አብርሃም፣ ሙሳ፣ ሙሴ፣ ኢሳ፣ ኢየሱስ እና መሐመድ ሰለላሁ ዓለይሂ ወሰለም ጨምሮ ቅድመ አያት እንደሆነ ይታመናል። ቋንቋ ሴማዊ ቋንቋዎች በአረበኛ ዕብራይስጥ፣ አማርኛ ትግረኛ ከእነርሱ ዘር የመጡ ናቸው። ሁለት ካም ውርስ በአብዛኛው የአፍሪካ ህዝቦች፣ የግብጽ፣ የሱዳን፣ የኢትዮጵያ ወይም ኩሽ እና የከናን ህዝቦች ቅድመ አያት እንደሆነ ይታመናል። አከፋፈል፣ ዘሮቹ በዋናነት በአፍሪካ በከናን እና በአንዳንድ የእስያ አካባቢዎች እንደሰፈሩ ይነገራል። ሶስት ያፌት ያፌት ውርስ በአብዛኛዎቹ የቱርክ የአውሮፓና እስያ ክፍሎች ህዝቦች ቅድመ አያት እንደሆነ ይታመናል። አከፋፈል ዘሮቹ ወደ ሰሜን ምዕራብ እና ምስራቅ በመስፋፋት የያዘ እና የግሪክ ህዝቦችን ጨምሮ በርካታ ብሔራትን መሰረቱ። ይህ ታሪካዊ አከፋፈል የሚያሳየው የኑህ አለህ ሰላም ውርስ በዓለም ዙሪያ ያሉ ህዝቦች ሁሉ የጋራ መነሻ መሆኑን ነው። በትዕግስትና በጽናት ላይ የተመሰረተ ትምህርት ረጅም ዘመን የወሰደው ዳዕዋ ወይም ጥሪ፣ ነብዩላሂ ኑህ አለህ ሰላም ህዝባቸውን ወደ አንድ አምላክ እንዳመልኩ የጠሩበት ጊዜ ዘጠኝ መቶ ሀምሳ ዓመታት ያህል እንደወሰደ በቁርአን ተጠቅሷል። ይህ ጊዜ ታይቶ የማይታወቅ የትዕግስትና የመጽናት ምሳሌ ነው። የመልእክተኛ ሰብአዊነት። ህዝቡ ኑህ አለይሂ ሰላም ከእነርሱ ጋር ተመሳሳይ ሰው በመሆናቸው ብቻ የመልእክቱን እውነትነት ተጠራጠሩ። ኑህ አለይሂ ሰላም ግን መልእክተኛው የሰው ልጅ እንደሆኑ የተመረጠው ምድር በሰው ልጆች ስለተሞላች ነው በማለት ሰብአዊነታቸውን አምነው መልስ ሰጥተዋል። ይህም አምላክ መልእክተኞቹን የሚያስተላልፈው በሰዎች አማካኝነት መሆኑን ያስረዳል። የመርከብ ግንባታ ለንስሐ ጊዜ። አንዳንድ የእምነት ሊቃውንት እንደሚገልጹት ኑህ ዓለይ ሰላም መርከቧን ሲገነቡ የወሰደው ጊዜ ወይም አንዳንድ ምንጮች እንደሚሉት አንድ መቶ ሀያ ዓመታት፣ አላማው ለኃጢአተኞች ንስሐ ለመግባት እና ለመመለስ ተጨማሪ ጊዜ ለመስጠት ታስቦ ነው ይላሉ። ይህ የአምላክን ምህረት መፈለግ አስፈላጊ መሆኑን ያሳያል። በአጠቃላይ የነቢዩላሂ ኑህ ዓለይሂ ሰላም ታሪክ የዘር ግንድ ትስስር ከመግለጽ ባለፈ በጥሪ ላይ መጽናት፣ ሰብአዊነትን እንደ መልእክተኛነት አለመናቅ እና የኃጢአትን መዘዝ ማስጠንቀቅ የሚሉ የማይረሱ ትምህርቶችን ለሰው ልጅ አውርሷል። ሌላ አህባብ፣ የዛሬው ቪዲዮአችን ይህን ይመስላል። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ መልካምን ሁሉ ተመኘሁላችሁ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን እያልኩኝ